አላህ ከሸይጣን ለመጠበቅ የመጀመሪያው ጉዳይ ሸይጣን ማለት ነው። አዑዙ ቢላህ ምድር ላይ የኔ እውቀትም የኔ ብልሃትም የኔ ብልጠትም የሰው ልጅ ጥናትና ምርምርም ከሸይጣን ተንኮልና አደጋ ማዳናቸው፣ ሸይጣን አላህ ስብሓነሁ ወተዓላ ተንኮሉን ቀላል አላደረም። የዓለማችን ድንቅ ከሆኑት ሁሉ ነገሮች በላይ ድንቅ የሆነው ቁርአንን ይህ ቁርአን ምንድን ነው የሚለው እስቲ እንስማው ብለው እንዳይሉ ያደርጋቸዋል። ቁርአንን አለማንበብ አይደለም። ቁርአንን በጥልቀት ተደቡር ማድረግ አለመቻል የልብ መዘጋት በሽታ ምልክት ነው። ሰው ሰው መሆን እንኳን አይችልም። ቁርአን ሸይጣን በሁሉም የህይወት ዘርፍ ውስጥ ነው የሚገባው። እንሻላ ቀጣይ ፕሮግራማችን የሚሆነው የዋዕል ፕሮግራማችን ነው። መካከላችን ከዚህ በፊት እኛ ጋር ተገኝቶ ዳዕዋ ያላደረገልን አዲስ እንግዳ ይዘን መጥተናል። ኡስታዝ አሕመድ ሙስጠፋ ካለው የህይወት ልምዱ ከእውቀቱ ሊያካፍለን ያካፍለን መካከላችን ተገኝቷል። እንሻላ በሚሰጣችሁ ነገር እንደምትደሰቱ እንደምትጠቀሙ ተስፋ አደርጋለሁኝ ኡስታዝን ፈሌ ተፈበል መሽኮሩ

የሚለው ላጠነጥናለሁ አሁን ወንድማችን የገለጸው ዓለምና እኛ የምንኖረው ከዛ በኋላ ደግሞ ቁርአን የሰራውና ሰሃቦች የኖሩት ሕይወት። ሁለቱን ዓለም የፈጠረው ነገር ምንድን ነው? ያን ዓለም የፈጠረው ምንድን ነው? ይሄን ዓለም የፈጠረው ምንድን ነው? እነዚህን ሁለት ዓለሞች ተረድተን ደግሞ ወደዛኛው ዓለም መሸጋገር እንዴት ነው የሚቻለው? ቁርአን ስንቀራ አላህ ስብሐነ ወተዓላ በምን እንድንጀምር አዞናል። ኢዛ ቀራእተል ቁርአን ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። ቁርአንን ስትቀራ ከቀራ ከተረገመው ከአላህ ራሕመት ከተባረረው ሸይጣን በአላህ ተጠበቅ። አንድ ሰው ወደ መጥፎ ነገር አይደለም እየሄደ ያለው ወደ ቁርአን ነው። ከሸይጣን ለምን ይጠበቃል? ሸይጣን የሰው ልጅን ምን ያደርገዋል? ሸይጣንና የሰው ልጅ ከቁርአን ጋር ያለው ግንኙነትን ምንድን ነው የሚያደርገው? ጉዳዩ እዚህ ጋር ይመጣል ማለት ነው። አዑዙ ቢላህ በአላህ እጠበቃለሁ? በአላህ እጠበቃለሁ ስል ቃሉ ኃይልና ጉልበት ያለው መሆኑ እንዳለ ሆኖ አላህ ስብሐነሁ ወተዓላ ስለ ሸይጣን ያብራራውን ረሱል ስ ላ ሰለም ያስተማሩንን ሴራው ዓላማው ምን እንደሆነ የገለጡልንን ተረድቼ የሸይጣንን ሴራ በዚህ መልኩ ፍቱት ብሎ አላህ በገለጸው መልኩ እየፈታሁን እጠበቃለሁ። በዚህ ነው ከዚህ ሸይጣን ረጂም ከሆነው ሸይጣን መዳን የሚቻለው ብዬ እያውጭ ነው። ስለዚህ በአላህ ከሸይጣን ለመጠበቅ የመጀመሪያው ጉዳይ ሸይጣን ማን ነው? ዓላማው ምንድን ነው? ሰዎችን በምን መልኩ ነው የሚያሳስተው? የሚጠቀማቸው ስልቶች ምንድን ናቸው? እኔ ደግሞ ያን ስልቱን ቀልብሼ አላህ በሰጠኝ ብርሃን ማሸንፈው እንዴት ነው? ይህን ጉዳይ በአግባቡ በደንብ ተወያይተን በደንብ ተረድተን ካልዳንን በስተቀር የሰው ልጅ መዳኛ የለም። አዑዙ ቢላህ ምድር ላይ የኔ እውቀትም የኔ ብልሃትም የኔ ብልጠትም የሰው ልጅ ጥናትና ምርምርም ከሸይጣን ተንኮልና አደጋ ማዳን አይችልም። ብቸኛው መጠበቅ መጠበቂያው የዋህይ ብርሃን ነው። ከዚህ ብርሃን ጋር ተገናኝተን ቁርአን ባብራራልን ለማይል መልኩ ሸይጣንን አውቀን ካልተጠበቀን አንዱን ስናመልጠው ሁለተኛው ጉድጓድ ውስጥ ይከተናል። ያውም ቁርአን ጋር መተን ሸይጣን ያስተናል መተን። ቁርአን ጋር ቁርአን ጋር እስከ መምጣት ያለው ረጅም ጉዞ ደግሞ ሌላ ነው። ወደ ዲኑ መተን፣ ወደ መስጂዱ መተን፣ ወደ እስላሙ መተን፣ ልክ ስንገባ በእኛ እምነት ጨርሰናል። የሸይጣን ፈተና አላህ ስብሐነሁ ወተዓላ ግን ስጀምሩት ቁርአን የሸይጣን ትግል ሜዳ ውስጥ ነው አብሮ ምንገባ ይህ ሁሉ መሳት

ቀጥሎ ምናየው ደግሞ ብስሚላህ ራህማን ራሒም ይሆናል። ሁለቱ መካከል ምንድን ነው ያለው ትስስር? አለም ሁሉ ራህመት ከውስጡ ተነቅሎ የወጣበት አውሬ ነው የሚሆነው። ለምን? ከራህመት የተባረረው ሸይጣን ከሰው ልጆች ውስጥ ያለውን ራህመት ሁሉ አውጥቶ አንጠፍጥፎ እስኪጨርስ ድረስ ሴራውን እንዲያሲር ከፍጥረታት ውስጥ ራህመትን ነው የሚያጠፋው። ይሄ ራህመት የተነቀለ ቀን ነው እች ዓለም የመጨረሻ የፈሳድ ዓለም ትሆነ። እች ዓለም ደግሞ ሰላም የምታገኘው ይሄ ራህመት ጭካኔን አሸንፎ ይሄ ራህመት የነገሰ ቀን ነው። ስለዚህ ዓለምን የሚመራው ቀውስ ራህመትን አንጠፍጥፎ በማውጣት መሰረት ያደረገ ስልቱን ያጠነጥ ነው። ከራህመት የተባረረው ሸይጣን ከሰው ልጆች ራህመትን አንጠፍጥፎ በማውጣት ክፉ ፍጡር የሰው ልጅን ማድረግ ነው። በምን ልክ ነው የሰው ልጅን ሊያጠም የተነሳው? ዛቻውን ታቁታላችሁ፣ ህልሙን ታቁታላችሁ፣ ሴራውን በትንሹ ሰምተነዋል። አላህ ስብሐነሁ ወተዓላ ፈተኺዙህ ወዐድዋ ጠላት አድርጋችሁ ያዙት። ሁሉ ነገራችን ለምን ተገለበጠ? ቁርአን ጋር ስንመጣ ከሸይጣን በአላህ ሳንጠበቅ ስለገባንበት ነው። ቁርአን ጋር መምጣታችን ብቻውን አይደለም ያድ ነው እሱ በምን መልኩ እንደሚያስተንያቃል ለሙእሚኖች ያስቀመጠው ማታለያ አለ። በጣም ለራቁ ሰዎች ያስቀመጠው ማታለያ አለ። ትግላችን ወደ መስጂድ ስንመጣ የቆመ መስሎን ትጥቅፈታል። ከዛ ሸይጣን ድናደርግ ርዕሰ ጉዳዩ የሚያጠነጥነው ከዚህ ጋር ነው። እንዴት ነው ነፍሴንም በዙሪያ ያለው ወንድሜንም ከዚህ ረጂም ከሆነ ሸይጣን ማተርፈው እንዴት ነው ቢስሚላህ ራህማን ራሂም ወደሚለው አዋጅ የምንሸጋገረው? በአላህ ብቻ ነው የምትጠበቀው ያልነው ሸይጣን በየትኛው ሴራው ነው ከየትኛው ሴራ ነው በአላህ የተጠበቅ ነው ብለን ብንጠይቅ ምን መልስ እናገኛለን? ለሸይጣንማ እኔ በቀዋለሁኝ ብያለሁ። ደሳለኝ አስተዋይ ነኝ፣ እስልምና ዲን አለኝ፣ ሙዕሚን ነኝ ሸይጣንን እኔ ያቀዋለሁኝ እኔ በቀዋለሁኝ። ነገር ግን በጣም ብዙ ሴራ በውስጡ ብዙ ተንኮል፣ ብዙ የሚያዳልጥ ነገር የሰራ ነው። ያ የተከበሩ አባታችን መላእክት ሁሉ የሰገደለት አደም ዓለይሂ ሰላም فأزلهم الشيطان <سؤال> عنها فأزلهم الشيطان አዳለጣቸው። እኛን ማያዳልጠን ማን ሆነን ነው? እኔ ልክ ነኝ፣ እኔ ፍላጎት ያላህ ብቻ ነው፣ ዲን ብቻ ነው፣ እኔ ከሸይጣን ማታለያ ሁሉ የተረፍኩ ብቸኛ ነኝ የሚል ስሜት ሲሰጠን፣ ይሄ ራሱ የሸይጣን ፈተና መስመሩ አይደለም። ሸይጣን አላህ ስብሓነሁ ወተዓላ ተንኮሉን ቀላል አደረገው፣ ቢራሕመት እንዴት ነው ቀላል የሆነው? ዓላማውን ሴራውን በዝርዝር አስቀምጦልን ቀጥሎም እንዴት አድርገን ሴራውን እንደምናሸንፍ ነግሮን አላህ አቀለሉ እነ ከይደ ሸይጣን ካነ ደዒፋ። ነገር ግን አዑዙ ቢላሂ ይካላለን የሰው ልጅን ሁሉ ወደ ገሃነም የመንዳት አቅማሉ። እምነት የያዙ ሰዎችን እምነት ይዘዋል ብሎ አልተውርም። አህለል ኪታብን ምን እንዳደረጋቸው አላህ በቁርአኑ አብራርቶልናል። ወደ የትኛው የገሃነም መንገድ ነድቶ እንደወሰዳቸው አላህ አብራርቶልናል። ለምንድን ነው በዛ ልክ አላህ ስብሐነ ወተዓላ አህለል ኪታብን ያብራራለን? ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት እያንዳንዱ እርምጃቸውን በተመሳሳይ ሁኔታ ተከትላችሁ የገቡበት ጉድጓድ ትገባላችሁ። ያ ጉድጓዳቸው አላህ በቁርአኑ አብራርቶልናል። ያን ጉድጓድ በምን ልክ አጥንተነዋል? ያን ጉድጓድ እንዳንገባ በምን ልክ ተጠብቀናል? ዛሬ ብናየው ሁላችንም፣ መደብም፣ ግለሰብም ሳንለይ በአንድ ጉድጓድ ብንትርፍ በሌላ ጉድጓድ ውስጥ ገብተን እናገኘዋለን። ሸይጣንን ካላወቅን፣ ሸይጣንን ጠላት አድርገን ካልያዘን ከሸይጣን ጋር በሚደረገው ፍልሚያ እስኪልድ ሆነን ታጥቀን በቅተን ከሸይጣን ተንኮል በላይ በስለን በአላህ ኑር ታግዘን ካልተጓዝን በስተቀር ማናችንም አንተርፍም ከዚህ ጦርነት። ይሄ አላህ ሱብሐነሁ ወተዓላ በቁርአኑ ያብራራልንን የሸይጣን ሴራ ባወቅነው ቁጥር ነው። ልክ ስናቀው ሸይጣን ይሸንፈው። ጥቂት ነገሮችን ብቻ ላንሳ። አላህ ሱብሐነሁ ወተዓላ በቁርአኑ ምንላ ያ አዩሃ ለዚነ አመኑት አመኑ ድኩሉ ፊሲልሚ ይካፋ ወላ ተተቢዑ ኹጡዋት ሸይጣን፣ እነሁ ለኩም ቡ ሙቢ። እናንተ ያመናችሁ ሰዎች ሆይ፣ እስልምና ውስጥ አስተሳሰቡ እሴቶቹ፣ የእሴት ቅደም ተከተሎቹ፣ የዓለም እይታዎቹ፣ ህልሞቹ፣ ግቦቹ፣ ሁሉንም ነገር ሙሉውን ይዛችሁ ጥቅልል ብላችሁ ግቡ። ወላ ተተቢዑ ኹጡዋት ሸይጣን የሸይጣንን ቀስ ቀስ አጠገባችሁ ያለውን ትንሿን እርምጃ እንድትራመዱ እያደረገ ቀስ እያለ እያራመደ እያራመደ ከእውነትና ከሙሉ እስልምና የሚያርቃችሁን መንገድ አትከተለው። እሱ ለእናንተ ጠላታችሁ ነው። አላህ ስብሐን ወተዓላ በቁርአኑ እዚህ ጋር ሁለት ነገር ይገልጽልናል፣ ሴራውና መፍትሄው ሴራው ምንድን ነው? የሰው ልጅን ከእስልምና ሙሉ ለሙሉ ማውጣት ካቃተው እስልምና ውስጥ ሆኖ እስልምናን ሸራርፎ እንዲወስደው የማድረግ ስትራቴጂ ይጠቀማል። ከእስልምና ውስጥም ሰላት ማይሰግድለት ካገኘ ሰላት እንዳይሰግድም አሸንፎ፣ ሰላት ከሰገደ ደግሞ የሰላቱ ዓላማ እንዳይሳካ ከሰላቷም ይሸርፋታል፣ ሙሉዋን እንዳናገኘት። ቁርአን መቅራት አቅቶት ከቁርአን የተፋታ ሰው መፍጠር ዓላማው። አሸንፎ ቁርአን ከቀራስ ከቁርአን ሮሕ ጋር እንዳይገናኝ፣ ከተደቡሩ ጋር እንዳይገናኝ፣ ከመልእክቱ ጋር እንዳይገናኝ ያደርገዋል። እንዴት ነው የሚያደርገው? ያው ራሳችንን ማየት ነው። እንዴት ነው ሰው ቁርዐን ቀርቶ ቁርዐን የሚለው ነገር እንዴት ሳንረዳ እንድናልፍ እንዴት ሆነን? ይሄ እኮ በራሱ ሌላ ተአምር ነው። ግጥም አዳምጠን የግጥም መልእክት ሲነካ ጽሁፍ አንብበን በየቀኑ ቴክስት ስንላላክ የሚያናድ ነገር አናዱን የሚያስደስት ነገር አስደስቶን ወደ ተግባር የሚወስድ ነገር ካለ ወደ ተግባር ሄደን የሰው መልእክት ከዛ የቁርዐን መልዕክት ሲሆን ምንም አይነት ነገር ወደኛ የሚደርስ ነገር እንዳይኖር እንዴት ሆነ? ከሙሉ እስልምናችን ቆራርሶ ቆራርሶ ቆራርሶ ማስቀረጥ ነው።